ኔ ዋሲዮናል ይባላልሁኝ ደጀን ከደጀን እየመጣሁ መንገዱ በጣም ፈታኝ አስቸጋሪ ነው። መንገዱ ጥገና ጠባብ ነው። መኪና ሲበላሽ መኪና እየተጋጨ በጣም ያስቸግራል። ዳገቱን ስንወጣ ደግሞ እየፋረ እየፈረፈረ ያስቸግራል። በጣም አስቸጋሪ ነው መንገዱ እና ጠባብ ነው። ምንም ጥገና ቢደረግለትም ምንም መፍትሔ የለውም። ዘላቂ የሆነ መፍትሔ እንዲደረግለት እንግዲህ እንፈልጋለን። ከአደጋ መኪና ሲበላሽ መኪና ይጋጫል፣ ይወርቃል። ቁልቁለቱ የተበላሸ መንገድ ስለሆነ በጣም በቃ መኪና እየተጋጨ ምናምን፣ አሁንም ይኸው እዚህ ጋር እራሱ አሁን ተጋጭተናል። አሁን ከታይ ሲመጣ መኪና እኛ በመወርድበት ሰዓት ይኸው አደጋ ተፈጠረ። መንገድ ምንም ጥገና ምንም ነገር የለውም፣ ተጠግኖ ስለማያውቅ ጉድጓድ ነው። በጣም አስፈታኝ ነው፣ ጠባብ ነው። መኪና ተበላሽቶ ከቆመ በኋላ በቃ እንደገና ለመተላለፍ በጣም አስቸጋሪ ነው። ፈታኝ ነው የሆነብን ገና በደንብ በቃ ዘላቂ የሆነ ስራ እንዲሰራልን እንፈልጋለን። መኪኖቹም እንደንዳይጎዱ እኛም እኛም እየተሰቃየን ህይወታችንም እየጠፋን ነው ያለ። አዎ፣ ዋና መንገድ ነው። ዋና መንገድ ነው። ይሄ ዋና መንገድ እስከሆነ ድረስ በደንብ አድርጎ ጥገና መደረግ አለበት። ዳገት ነው፣ አስቸጋሪ መንገድ ነው። ዝናብ በጣለ ሰዓት ደግሞ ያንሸራታል። ምን ይላል መኪና በቃ እየተጋጨ ነው ያለ አሁን። ሁልጊዜ በቃ ያጋጥመናል። ሁልጊዜ ሁልጊዜ ነው የሚያጋጥመን አደጋ የሚያጋጥመን። ሁልጊዜ ያጋጥመናል አደጋ።